አለች ይልሃል። አለች አለች አለች አለች አለች አለች አለች አለች አለች። እንዳያመልጣችሁ ቆይ፣ እንዳያመልጣችሁ ቲሸርቷን ያለበ አስር ብር። ቲሸርቷን ያለ አስር አስር ብር አስር አስር አስር አስር አስር አስር ብር አስር አስር ብር የቱርክ ነው ይልሃል። አስር አስር ብር አስር አስር ብር

የቡቲክ እቃ አዲስ የገባ ነው። አዲስ የገባ ነው። እንዳያመልጣችሁ ሀባያውን ያለ ሀያ ብር ሸርሸፉን አምሳ ብር። አስር አስር ብር የልጆች በሀያ ብር የልጆች በአስር ብር በአስር ብር በአስር ብር በአስር ብር ጋይስ እንዲያመልጣችሁ አስር አስር አስር አስር አስር አስር አስር አስር አስር አስር አስር አስር ቲሸርቷን ያለ ባስር ብር

አስር አስር አስር ባህራጃጋ አለች ይላል አለች አለች አለች አለችአአአለች አለች አለች አለች አለችአለች አለች አለች አለች በአስር ብር አለች በአስር ብር አለች በአስር ር እንዳያመልጣችሁ ይላል የለኝም ብላችሁ እንዳትያመልጣችሁ እንዳያመልጣችሁ አለች በአስር ብር አለች ሀያ ብር አለች ሀያ ብር ታይላንዶች ናቸው። ተታይላንድ የገባ ነው። እንዳያመልጣቸው ተታይላንድ የገባ ነው። ቁንጣን ያለ ቁንጣን ያለ ቲሸርቷን ያለ በአስር ብር ያለ አስር አስር አስር አስር አስር አስር አስር

ልብስ መግዛት ምንም ጥቅም የለውም ይሄው አስር ብር እንኳን የሚገዛ ጠፋ እንኳን አስር ብር ማለት ነው አንድ ብር እንኳን የሚገዛ የለም እና ልብስ እንዳትገዙ ጋይስ ልብስ እንዳትገዙ ከገዛን ወርቅም አሁን ተወዷል በነገራችን ላይ ወርቅም ሶስት መቶ ሀምሳ ብር ሆኗል ሶስት መቶ ሀምሳ ብር ሆኗል ግን ምንም ነገር አትግዙ ምንም አትግዙ አትግዙ አትግዙ አትግዙ ይኸው ብጣራ ብጣራ አለች ብላለች አለች አለች አለች አለች ብላለች የሚገዛ ይሱ ጠፋ ማንም ሰው ዞር ብሎ የሚያየለም፣ እና ጋይስ እና የሚገዛ ሰው ስለሌለ ልብስ ምንም አይሰራም። አሁን ይሄንን እንደው ሱምዬ ባል ትናንትና ተናግራለች። ግን ልብስ ምንም በቃ አሁን ይሄንን ልብስ ኢትዮጵያው ብሄድ ኢትዮጵያ ይዤው ብሄድ፣ እኔ ግን ይሄን ይዤው አልሄድም። በነገራችን ላይ ኢትዮጵያ ይዤው ብሄድ በቃ አውጥቶ ነው የሚጥሉት፣ ምክንያቱም እዛ አዲስ ፋሽን ይመጣል። ሀገራችን ደግሞ ልብስ ያለው ሀገራችን ነው። በነገራችን ላይ እዛ ሀገር ልብስ የለም፣ ነው ልብስ እንዳትገዙ ልላችሁ ነው። ይኸው አስር አስር ብር ብል አስር አስር ብር ብል አራ አምስት ብል ማንም ሰው ዞር ብሎ የሚገዛ ሰው አጥቻለሁ ነው የኔ ቤተሰቦች። እንደው እኮ የገዛኋቸው እኮ ቢጃማዎች ደግሞ የሚያማምሩ ናቸው፣ የሚያማምሩ ግን ማንም ሰው የሚገዛ የለም፣ የሚገዛ የለም። ሰልባጅ ሰልባጅ ነው በቃ አለች አለች ቦታ የሚገዛ የለም ስላቸው ነው። በቃ አምስት ብር እንኳን የሚገዛ ስጠፋ ይሄና ባይሆን የገዛሁት እንግዲህ መቶ ሀያ ብር ነው የገዛሁት። መቶ ሀያ ብር ነው የገዛሁት። መቶ ሀያ ይላል። መቶ ሀያ መቶ ሀያ መቶ ሀያ እና አሁን አስር ብር አስር ብር እምቢ አሉ። በቃ አስር ብር ቢለመኑ ቢለመኑ እምቢ አሉ። አስር አስር ብር ማለት ነው። እና ጋይ ስዬ ላይክ ሰብስክራይቧ እንዳትልረሳ ማለት ነው። ልብሳችን ነው እንዲሁ እንዳለ

ሁሉም አልላችሁ። ሁሉም አለ፣ ብርድ ልብሱ አለ፣ ሁሉ ነገር አለ። ግን ማንም የሚገዛ የለ። ጋይስ ማንም ማንም አለች አለች በአስር አስር አለች ባስር በር አለች ባስር በር አለች ባስር በር እሚገዛ ሰው የለም። ስለዚህ ልብስ እንዳገዙ ልብስ እንዳገዙ ስላችሁ በቃ ልብስ መግዛት አያስፈልግም። ይኸው ብጠራ ብጠራ ብጠራ አንድ አለች የሚገዛይጥብ ብጠራ ብሎ አለች አለች ብሎ ግዙይ ብል ግዙይ ብል ስላችሁ ነው።